ተማሪ እያለን ፈተና ስንፈተን የተሰጠን የመፈተኛ ሰዓት ያልቅና ከዛች ደቂቃ ጀምሮ አንድም ነገር እንድንጽፍ በፍጹም አይፈቀድልን በኋላ እንሰራዋለን ያለውንም ጥያቄ ሳንሰራው ወረቀቱ ከኛ ይወሰዳል በህይወታችንም እንደዚህ ያለ ቀን ይመጣል አንድም ታሪክ መጻፍ የማንችልበት ሁሉ የሚያበቃበትና ነፍሳችን ከኛ የምትወሰድበት ቀን ይመጣል ያኔ ታዲያ ልክ እንደ ፈተናው በኋላ እንሰራዋለን ያልነው ጥያቄ ነገ እንኖረዋለን ያልነው ህይወት የለም ወይ ያ ህይወት ምንድን ነው በዛሬው ቪዲዮችን በስፋት የምናየው ሀሳብ ይሆናል ስለሆነም እስከ መጨረሻው ድረስ አብራችሁ ቆዩ ሰላም እንዴት ናችሁልኝ ወደ ውድ ቤተሰቦቼ እኔ በጣም ደህና ነኝ ነኝ እግዚአብሔር ይመስገን ይህ ሀቲዩብ ነው በመንፈሳዊ ሕይወታችን አብረን የምናድግበት መንፈሳዊ ቻናል ነው ሁልጊዜ የምትከታተሉን የምታዩ ቤተሰቦች እንደተለመደው ሁሉ ቪዲዮ ላይክ በማድረግ እንድትጀምሩትና ስለ መንፈሳዊ ነገር መወያየት ማውራት መስማት ለሚወዱ ወዳጆቻችሁ በሙሉ ሼር እንድታደርጉት ጠይቃችኋለሁ። ለዚህ መንፈሳዊ ቻናል አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የሀቲዩብ ቤተሰብ እንድትሆኑ ግብዣይ ነው። አሁን ቀጥታ ወደ ዛሬው ቪዲዮዋችን እንሄድ። ዛሬ እንግዲህ እግዚአብሔር ወዶእና ና ፈቅዶ ሁልጊዜ በአይምሮ የሚመላለስን አንድ ሀሳብ ላጋራችሁ ና በዚያም ጉዳይ ላይ እንድንወያይበት አስቤ ነው የመጣሁት። በዚህ ርዕሰ ጉዳይ ላይ ቪዲዮ ልስራ ካስብ በጣም ቆይቻ አለው። ለምን እስካሁን እንደቆየው አላቅም፣ ግን ያ ሁሉ እግዚአብሔር ፍቃድ ነው እና ዛሬ በዚህ ጉዳይ ላይ እንድንወያይ እንድንነጋገር ስለፈለኩኝ ነው ይህን ቪዲዮ ምሰራላችሁ። በዚህ ቪዲዮ መግቢያ ላይ እንግዲህ እንደጠቀስኩት ይህንን ሀሳብ ከምን ጋር አገናኘውት መሰላችሁ? ያው ሁላችንም ተማሪ በነበርንበት ሰዓት የተለያዩ ፈተናዎችን እንፈተናለን እና በምንፈተን ጊዜ የመፈተኛ ሰዓት ይሰጠናል። እና ሰዓቱ እያለቀ ሲመጣ እናውንስ ስንደረጋለን። ይህን አል ደቂቃ ቀርቷችኋል፣ ይህን አል ደቂቃ ቀርቷችኋል እንባላለን። ከተሰጡ ጥያቄዎች መካከል ከበድ ያለንን ጥያቄ ቆይ በኋላ እንሰራዋለን እንላለን አይደለ? ጊዜ የሚወስድብን ከመሰለን ቀለል ቀለል ያሉትን እንሰራና ይህንን በኋላ እንሰራዋለን ብለን እንተዋለን። ከዛ በኋላ የሚሰጠን ሰዓት ያልቅና ከዛሽ ደቂቃ በኋላ ምንም መጻፍ አንችልም እስክሪብቶቻችሁን ሁላችሁም አስቀምጡ እንባላለን ያ በኋላ እንሰራዋለን ያለውንም ጥያቄ ሳንሰራ ጊዜው ያልፋል ያ ወረቀት ደግሞ ከኛ ይወሰዳል እና በዛ ጊዜ የሚሰማንን ቁጭት መናደድ ሁላችሁም ታውቁታላችሁ ተማሪ ሆናችሁ ያለፋችሁ ማለት ነው እና ይህን ከምን ጋር አያያዝኩትኝ ከራሳችን ህይወት ጋር አሁን ይሄ ያልኳችሁ ነገር በኛም ህይወት የሚከሰት የምናየው ነገር ነው ምክንያቱም ምንድን ነው ያው ህይወት ትምህርት ቤት እንቻላለን እንማርባታለን ፈተናም አለ በመሀል እንፈተናለን። በዚህ ህይወት ውስጥ በቃ የሚባልበት ታይም ይመጣል። ያ ማለት በቃ በዚህ ምድር የምንኖርበት ጊዜ ያበቃል፣ ነፍሳችን ከኛ የምትወሰድበት ጊዜ ይመጣል። በዚህ ህይወት ስንኖር ግን ለነገ የምንላቸው በጣም ብዙ ህይወቶች አሉ። ነገ እንኖረዋለን፣ ቆይ ቀስ ብለን እንኖረዋለን፣ ነገ አደርገዋለሁ የምንላቸው በጣም ብዙ ነገሮች እንዳሉ ይሰማኛል። ተማሪ እያለን ስንፈተን አትሊስት ይሄን ያህል ደቂቃ ቀርቷቸዋል እየተባለን አናውን ስንደረጋለን። እሱ በጣም እንደሁም ትልቅ ነገር ነው። በህይወት ስንመጣ ግን እንደዛ የሚባል ነገር የለም። ሰው የትኛውም ሰው ቢሆን የሚሞትበትን ሰዓት በፍጹም ሊያውቅ አይችልም። ይሄን ያህል ጊዜ ቀርቶሃል አይባልም፣ አይነገረውም። ስለዚህ በዚህ ማንም ዋስትና ሊኖረው አይችልም። ማንም ሰው እርግጠኛ አይደለም መቼ እንደሚሞት። እንደዚህም ሆኖ ግን የሚገርመኝ ነገር ነገ እንኖራቸዋለን ብለን የምናስባቸው ህይወቶች በጣም ብዙ ናቸው። እና ከዚህ መካከል ሁሌ አይምሮ የሚነኩትን በራሴም ላይ በብዙ ሰዎችም ላይ የማያቸውን ሁለት ለነገ ያልናቸውን ህይወቶች ላነሳላችሁ ወደድኩ። እናንተም እንደምትጋሩኝ ይሄን ሀሳብ ተስፋ አደርጋለሁ። ስለዚህ ታዲያ ነገ እንኖራቸዋለን ብለን ያልናቸው ህይወቶች ምንድናቸው ካልን የመጀመሪያው የይቅርታ ህይወት ነው። ይቅርታ ማለት እንግዲህ አራት ቃል ይመስላል እንጂ እኛ በህይወት የመኖራቸው አሁን በቃ የመቆየታችን መሰረት ነው ይቅርታ። ምክንያቱም ህይወታችን ድኅነታችን የተመሰረተው በይቅርታ ስለሆነ ሁላችንም የምናውቀው የአዳም ታሪክ አለና አዳም በድሎ ከገነት ከተባረረ በኋላ ህይወቱን ያስቀጠለው ዘሮቹን ያስቀጠለው የእግዚአብሔር ይቅርታ። ስለዚህ የሁላችን ህይወት የተመሰረተው በይቅርታ። እግዚአብሔር ፊቱን ባይመልስልን ይቅር ባይለን ኖሮ በአዳም የተፈረደው የፍርድ ጸንቶብን ይኖር ነበር። እግዚአብሔር ግን ቸርና መሐሪ ስለሆነ የይቅርታ ህይወት ዳግም የመኖር እድል ሰጥቶን እንኖራለን ማለት ነው እና ህይወቱ በዚህ የተመሰረተ ሰው ወይም ህይወታችን በዚህ ተመስርቶ ሳለ እኛ ግን ሁሌ ማናረገው ለነገ የምንለው አንደኛው ህይወት ይቅርታ እንደሆነ ይሰማኛል። ይህንም የሚያመጣው ባይዘወ መርሳት ነው ከዚህ ቀደምም አንደኛው በጣም በመንፈሳዊ ህይወት እንዳናደርግ ከሚያደርጉን ነገሮች መካከል ብለን ያነሳነው መርሳት ነው እና በጣም ብዙ ነገር ውስጥ ይገባል መርሳት እኛ በይቅርታ እየኖርን እንደሆነ እለት እለት በይቅርታ እየኖርን እንደሆነ እግዚአብሔር ለእያንዳንዱ ለምናደርገው ኃጢአት ከመስራታችን አስቀድሞ ይቅርታ እያደረገልን ሰርቫይቭ እያደረገን እንደሆነ እንረሳው እና እኛ ግን በሌሎች ቂም እንይዛለን ይቅርታ ለማድረግ በጣም እንታገላለን ነገ እንላለን ቆይ ቅድመ ሁኔታዎች አሉን በጣም እና አንዳንዴ ሳስበው እግዚአብሔር እኛን ለእኛ ይቅርታ ለማድረግ ቅድመ ሁኔታ ቢያስቀምጥ ኖሮ ማን መኖር ይችል ነበር ብዬ አስባለሁ። ማን ቆሞ መሄድ ይችል ነበር። እና ያንን ስለምንረሳ እኛ በጣም እንታገላለን ይቅርታ ለማድረግ። ሁሌ የምንጸልየው ጸሎት አለ አይደል? አባታችን ወይ ጌታችን ኢየሱስ ክርስቶስ ያስተማረን አባታችን ወይ ጸሎት ላይ የምትገርመኝ ቃል አለች። እና አንድ ጓደኛ እንደው ምን ብላኛለች መሰላችሁ? ይሄ ቃል እንደው መስተካከል ያለበት ብላኝ ነበረ ቃሉ ምንድን ነው የሚለው? በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል ይላል። እና ጓደኛዬ ምን ትላለች፣ እንደዚህ መሆን አልነበረበትም። እኛ እኳ አልነበርንም ይቅርታ አድራጊዎቹ፣ እግዚአብሔር ነው ሁ ይቅርታ አድራጊ። ስለዚህ መሆን ያለበት በደላችንን ይቅር በለን እኛም የበደሉንን ይቅር እንድንል ብላኝ ነበር። እና ለማለት የፈለገች ሰ ምንድን ነው እኛ የበደሉንን ሰዎች ይቅር እንድንል አንተ ደግሞ እኛንም ይቅር በለን፣ እንደዛ ተብሎ ነው መስተካከል ያለበት። ምክንያቱም እኛ መቼ ነው የበደሉንን ይቅር ያለው? መቼ ነው ይቅር ብለን የምናውቀው? እና ይቅር እንደምንል ሳይሆን ይቅር እንድንል እንደዛ ይቅርታ ሰዎችን ሰዎች እንድንጠይቅ ወይም ደግሞ ሲጠይቁን ደግሞ ይቅር እንድንላቸው አንተ ይቅር በለን መባል ነው ያለበት አለችኝ እና እሱ አይን የተረዳችበት መንገድ ምንድን ነው ያው እኛ ይቅርታ አድራጊዎች ስላልሆነን ነው ግን በትክክል ይሄ ነገር በትርጓሜ አባቶቻችን ሲፈቱት ምንድን ነው የሚባለው እኛ የበደሉንን ሰዎች ይቅር የማንል ከሆነ አንተ ይቅር አትበለን ነው የምንለው እዚህ ጸሎት ላይ ለዛም ነው እርግጠኛ ሆነን እኛም የበደሉንን ይቅር እንደምንል አንተም እኛን ይቅር በለን የምንለው ምክንያቱም ሁሌ ሰው ሲበድለን ይቅር እንላለን። እንደዛ ካላደረግን ግን አንተ ይቅር አትበለን ብለን ቃል ነው መንገባው ይሄን ጸሎት በምንጸልይ ጊዜ። ግን ይህን ጸሎት ብዙዎቻችን አናስተውለው። የምሬ ነው ምላችሁና በጣም የሚያስፈራ ነገር እኮ ነው። በቃ ይቅር ካላልኩኝ ይቅር አትበለኝ እያለን ከእግዚአብሔር ጋር ቃል ኪዳን እየገባን ነው። ይህን ጸሎት ጸልየን ግን ለነገ ያልነው ይቅርታ የለም ወይ ያሳደር ነው፣ ቀስ ብዬ ይቅርታ አደርግለታለሁ በቃ ከውስጣችን ያላወጣ ነው ቂም የለም ወይ ብለን ስንጠይቅ በጣም ብዙ አለ በጣም ብዙ አለ። ምክንያቱም በግልጽ አንናገረው እንጂ ሁኔታችን ከሰዎች ጋር ያለን ምክንያቱም ከዛ ካስቀየሙ ሰዎች ጋር ያለንን የኑሮ ሁኔታ ስናይ ይቅር ያለ ሰው አኗኗር አይደለም። ምክንያቱም ፊታችን፣ ሁለመናችን ስለሚያስታውቅ ማለት ነው። እስኪ አስቡት ማለት እግዚአብሔር ለመጨረሻ ጊዜ ቢሆን ይቅር የሚለን ምን እንሆን ነበር? ማለት ዛሬ ለመጨረሻ ጊዜ ነው ይቅር ምላችሁ ዛሬ የመጨረሻ ነው ቢለን እንዴት ያለ ሕይወት ነው የምንኖረው? ይህን አስባችሁ ታውቃላችሁ? ትንሽ ያስፈራል አይደለ? ምክንያቱም እናውቀዋለን ምን ያህል በደል እንደምንሰራ በቀን ምን ያህል እንደምናጠፋ እናውቀዋለን። የእግዚአብሔር ይቅርታ ዛሬ ዛሬዋ የመጨረሻ ቢሆን ከኛ የኃጢአት አበዛዝ ጋር እንዴት ነበር ሰርቫይቭ የምናደርገው? ታዲያ እንደዚህ የሚኖር ሰው በየሰዓቱ እያጠፋ፣ በየሰዓቱ በይቅርታ በአምላኩ ይቅርታ የሚኖር ሰው እንዴት ይቅርታ ለነገ ያሳድራል? እንዴት በውስጡ ቂም ይዛል? በየዕለት ውስጥ እየጸለየ እኔ ይቅር ካላልኩ ይቅራት በለኝ እያለ ይቅርታን ከቀን አልፎ ለወራት ለዓመታት እንዴት ያሳድራል? የሚገርማችሁ ነገር እኮ ይቅርታ ማለት በቃ ሰላማዊ እንቅልፍ እኮ መተኛት ማለት ነው። የምሬ ነው የምላችሁ። አሁን ለምሳሌ ያን ሰው እንደመሸከም ነው አይደል? ይቅርታ ለማድረግ አንድ ሰው አስቀይሞኝ ሞኝ ይቅርታ ሳላረግለት ሳብሰለስል፣ ምን ስል ያን ሰው ኦልሬዲ ተሸክሜው ነው ምኖረው። ያ ሰው ምናልባት ይቅርታ ጠይቋል፣ እኔ አላደረግኩለትም። እሱ ግን ኃላፊነቱን ስለተወጣ በሰላም ይተኛል፣ እኔ ግን ያን ሰው ተሸክሜው ነው ምኖረው። ሳብሰለስል፣ ውስጤን ሳስጨንቅ፣ እሱን ተሸክሜው ነው ምኖረው እና እንቅልፍ እንኳን መተኛት እንኳን ይችላል። ለምን ያን ሰው እንሸከመዋለን? በዚህ ሕይወት ላይ በዚህ ኑሯችን ላይ በዚህ በምድር ፈተና ላይ እንደገና ሌላ ሸክም እላያችን ላይ ለምን እንችላለን? በቃ ይቅርታ ማድረግ እኮ የእውነቴ ነው የምላችሁ፣ ከእንቅልፉ ጀምሩ፣ ከአይምሯችሁ ሰላም ጀምሩ፣ ከውስጣችሁ እረፍት ጀምሩ። እጅግ በጣም ብዙ ጥቅም ያለው ነገር ነው፣ በጣም ማለት ነው። እና እግዚአብሔር እንዴት እንደሚታዘበን አስቡት እስኪ። እሱ ምን ያህል ይቅር እንደሚለን ያውቃል። ምን ያህል በበደል በየቀኑ እንደምንጨማለቅ ያውቃል። ከማድረጋችን ከመጠየቃችን በፊት ይቅር እያለ እያኖረን እኛ በጣም ትንንሽ ስህተቶችን የሰዎችን በጣም ትንንሽ ስህተቶችን ማለፍ ሲያቅተን እንዴት እንደሚታዘበን አስቡት። እንዴት ብሎ ነው ታዲያ ይሄ ባሕርይ ያለንን ሰዎች ልጆቼ ብሎ መጥራት የሚችለው? እንግዲህ እኛ አባታችን ሆይ ብለን ነው አምን ጸልየው እሱን አባታችን ሆይ ብለን የመጥራት ጸጋ ተሰጥቶም ሳለ ግን እንደ ልጅ አይደለንም። ልጆች አባታቸውን ይመስላሉ፣ ወላጆቻቸውን ይመስላሉ። በይቅርታ ግን በፍጹም አልመሰል ነው እሱን በፍጹም አንመስልም። ከባዱ ነገር እኮ እንደውም አምላክ ለሰዎች ይቅርታ ማድረጉ ነው አይደለም፣ ምክንያቱም እሱ አምላክ ስለሆነ ሰው ለሰው ግን እንዴት ይቅርታ ማድረግ ያቅተዋል? ማለት ተመሳሳይ እኮ ነን። ሁላችንም ያለብን ድካማ አንድ አይነት ነው። በተመሳሳይ ፈተና ነው የምንወድቀው፣ እና አንድ ዘሮች ሆነን ሳለ እንዴት ይሄን ማድረግ እንደከበደን አላቅም። ከራሴ ጨምሮ ነው ይሄን የምናገረው፣ ምክንያቱም ብዙ ይቅርታ ሳላረግ ያሳለፍኳቸው ጊዜዎች ስላሉ ነው። እና ራሴን ሳስብ ምን ሆነን ነው ግን ማለት ምንድን ነው እንደዚህ እንዳናረግ የያዘን ነገር ላለው፣ እንዳልኳችሁ ይሄ ሁሉ ነገር የሚመጣው ከመርሳት ነው በይቅርታ እየኖርን በይቅርታ መሰረትነት ላይ እየኖርን ሁልጊዜም በእግዚአብሔር እየታለፍን እየኖርን እንደሆነ ስለምንረሳ ነው እንደዚህ የምናደርገው። እና ምናልባት የመጨረሻዋ ይቅርታ ብትሆን በፍጹም መኖር አንችልም፣ መኖር አንችልም። ስለዚህ ያን ነገር ሁሌ በአይምሯችን እንሳለው። ተችለናልና ሰዎችን እንቻል፣ ይቅርታ ተደርጎልናልና ለሰዎች ይቅርታ እናድርግ። ይህን ያህል ደቂቃ ቀርቷችኋል፣ ይህን ያህል ቀን ቀርቷችኋል ሳንባል ህይወታችን ያበቃል። ይህንን ህይወት ሳንኖር ለሰዎች ይቅርታ ሳናደርግ ይሄ ቀን ከመጣ ግን ወዴት እንደምንሄዱላችን እናውቃለን። በእግዚአብሔር ፊት ስቆመን ምን ልንመልስ ነው? እኔ በየቀኑ ይቅርታ እያረኩልህ አደል፣ ይሄን ነገር እንዴት ማለፍ አቃተ ብንባል ምን ልንመልስ ነው? ስለዚህ ያችን ቀን እናስብ፣ በእግዚአብሔር ፊት የምንቆምባትን ቀን እናስብና ለነገ ሳንል ዛሬውኑ ወንድም እህቶቻችንን ይቅርታ እንጠይቅ። ለውስጣችን ለነፍሳችን እረፍትን ሰላምን እንስጥ። አደለም ከነፍስ ከስጋም በሽታ ያድናል ይቅርታ። ይህን መቼም በብዙ ቦታ ሰምተነዋል፣ በብዙ ትምህርቶች ላይ ሰምተነዋል እና እራሳችን እንድንፈትሽበት አስቤ ነው ይሄንን ነገር የምነግራችሁ። ስለዚህ ለነገ ማለት የሌለብን ግን እንደዛ እያልን ያለነው ህይወት ቢኖር የይቅርታ ህይወት ነው። ዛሬውኑ እስኪ ህይወታችንን እንፈትሸው፣ ቼክ እናድርግ። ወደኋላ ዞር ብለን ከስልካችንን ጀምሮ ይሆናል ኮንታክት እያየን ማን ነው ቂም ያዝኩበት፣ ማን ነው ይቅር ያልያልኩት፣ ትንሽ ነገር ላልፍለት ያልቻልኩት ሰው ማን ነው ብለን እስኪ ዛሬውኑም ጀምር። እንዴት እኮ ሰላም እንደሚሰማ እውነቴን ነው። ይህን ኤክስፒሪየንስ አድርጋችሁ ታውቃላችሁ ያስባለሁ። የሆነ ይቅርታ ጠይቃችሁ ምናምን ከዛ በኋላ ያለው ሰላም እንዴት ደስ እንደሚል። አምላካችሁን ነው ደግሞ የምትመስሉት አባታችሁን ነው የምትመስሉት። እና ያ ደግሞ በጣም ደስታ ይሰጣቸዋል። እግዚአብሔር ደግሞ ከምንም በላይ በዚህ ድርጊታችን ይደሰትብናል። እሱም ከማስደሰት በላይ ደግሞ ምንም የለም። ስለዚህ በዙሪያችሁ ያሉ ሰዎችን አስቡ። ማንን አስቀይም ያለው ማንን ይቅርታ ሳልጠይቅ ቆይቻለሁ ማን ደግሞ ይቅርታ ብሎ ሳላረግለት ቆይቻለሁ ብላችሁ ኮንታክታችሁ ጀምራችሁ ስልካችሁን አይታችሁ ለሰዎች በመደወል ቴክስት በማድረግ እውነት እዛ ሰው ላይ የምትፈጥሩትን ነገር አታስቡም። ምናልባት ቀኑ ልታበሉለት ብላ ትችላላችሁ እና የእናንተም ደግሞ ያልተመለሱ የህይወት ጥያቄዎቻችሁ በዚህ ይቅርታ ምክንያት ሊመለሱ ይችላሉ። ምናልባት በጣም የህይወታችሁ መሰረታዊ ጥያቄዎች ያልተመለሱት በሰዎች ላይ ቂም ይዛችሁ ይቅርታ ሳታደርጉላችሁ ቀርታችሁ ሊሆን ይችላል። ስለዚህ ይህን ይቅርታ ህይወት እንለማመደው፣ ለነገ አንበለው፣ ዛሬውኑ እንጀምረው። ሁለተኛው ለነገ ማለት የሌለብን ነገር ደግሞ መንፈሳዊ ህይወት ነው። መንፈሳዊ ህይወት እንግዲህ ምርጫ አይደለም፤ ከዚህ በፊት በጣም ብዙ ጊዜ አውርተነዋል እና ምርጫ የምናስቀምጥለት ህይወት አይደለም፣ መንፈሳዊ ህይወት አላማችን የተፈጠርንበት አላማ ነው። እግዚአብሔር አምላኩ የሆነ ሰው አባቱ የሆነ ሰው መንፈሳዊ ህይወትን መለማመድ ወይም በዛ ህይወት ውስጥ መኖር የተፈጠረበት ግብም አላማም መነሻም ያ ህይወት ነው እና ታዲያ ይህን ህይወት እንዴት ለነገ እንላለን? መቼ ነው እሺ፣ ቆይ የምንጀምረው? ማለት ሁላችንም አስባችሁት ከሆነ አይታችሁን ከሆነ እራሳችሁንም ስትፈትሹ ለነገ የምንለው ህይወት ነው? መንፈሳዊ ህይወት፣ እንደ ይቅርታ አስቀድመን ሁኔታ ልናስቀምጥ እንችላለን። መንፈሳዊነት ግን እሺ መቼ ነው ልንኖር ያሰብነው? መቼ ነው ልንጀምረው ያሰብነው? ምንስ ዋስትና አለን? ነገ ለማለት የትኛው ዋስትና ነው ያለን? ብዙዎቻችን አለም ላይ እየኖርን ስለሆነ መንፈሳዊ መሆን ከባድና የማይቻል አድርገን ነው የምናስበው። አለም ላይ አደለው የምኖረው? ምድር ላይ እየኖርኩኝ እንዴት መንፈሳዊ መሆን እችላለሁ እንላለን ብዙዎቻችን። እና እርግጥ ነው የተፈጠርነው ምድር ላይ ነው፣ ምንኖረው አለም ላይ እስካለ ድረስ አለማዊ ህይወት እንኖራለን። ግን ምድር ላይ መኖራችን ዓለም ላይ መኖራችን መንፈሳዊ ህይወት እንዳንኖር ምንድን ነው የሚከለክልን? ምንም ይዘን ነገር አለ። እንደውም እኮ መንፈሳዊ ህይወት ለመኖር የሚያበረታታ ነገር ቢኖር ምድር ላይ መኖር፣ ምክንያቱም እንደምታውቁት ምድሯ ኃላፊ ነች፣ ጠፊ ነች፣ ጊዜያዊ ነች። ስለዚህ እማትዘልቅ ምድር ላይ እንዴት እሷን መስለን እንኖራለን? ይህ ያበረታናል። እቺ ምድር ትጠፋለች፣ ጊዜያዊ ነች። ስለዚህ እሷን መስዬ ልኖር በፍጹም አይገባኝም። ስለማታዋጣን የሚያዋጣን የሚዘልቀው ዘላለማዊ ህይወታችን ላይ ኢምፓክት የሚያመጣው መንፈሳዊ መሆን ነው። ስለዚህ ይህንን እንደ መከራከሪያ ማንሳት በፍጹም አይገባንም። መንፈሳዊ መሆን እኮ ዘለዓለማዊ ለሚኖረው ህይወት ስንቅ መያዝ ማለት ነው። አንዳንዴ አስተውላችሁ አታውቁም? ለምሳሌ አብሯችሁ ብዙ የሚቆይ ሰው አንተን የምታዋጣኝ እንላለን አደለ? አብሮን የማይቆይ ሰው ደግሞ ኧረ አንተማ ስለምትሄድ ምንም አታረግልኝም የምንላለን። ምድር ማለት ልክ እንደዛ ናት፣ አታዋጣንም። በጣም አጭር ጊዜ ነው እዚህ ምድር ላይ የምንኖረው። እሷን መስሎ ከእሷ ጋር ተመሳስሎ ፍጹም ዓለማዊ ሆኖ መኖር አያዋጣንም። ምናልባት ለምንኖርባት እድሜ ብቻ ነው የሚያወጣን ዘለዓለም የምንኖረው ህይወት ነው እሱን መለማመድ ነው የሚያወጣው እና ታዲያ ይሄ ህይወት ለነገ ማለት የሚገባን ህይወት ነው ወይ እዚህ ሲባል አንዳንድ ሰው መንፈሳዊ ሲባል እንደ ገዳማዋን ያለ ህይወት ከሁሉ ነገር ተከልክሎ በቃ አለ አይደለ ፍጹም ገዳማዊ አይነት ህይወት ይመስለዋል ብዙ ሰው ግን እንደ ተባባል ነው ቅድም ምድር ላይ ነው የምንኖረው እዚህ ላይ እየኖርን ግን መለማመድ እንችላለን በዓለም እንደሚኖር ክርስቲያን እየተገበር ነው እየተለማመድ ነው ማሳደግ የምንችለው ህይወት ነው መንፈሳዊ ህይወት አይተነዋል እኮ አለ ከእግዚአብሔር በቀር ምንም መጠጊያ እንደሌለ፣ ማንም ይሆናል አደለ ኮንስታንት የሆነ ምንም ነገር እንደሌለ አይተነዋል በህይወታችን። የሚያስገርመው ነገር ደግሞ አለም አድክማን፣ በጣም ኢነርጂያችንን ወስዳ ሁሉ ነገራችንን ወስዳ ስታበቃ ዞር ብለን የምናየው እግዚአብሔርን ነው። ሁሌም ያለ የማይተው ሁልጊዜም የሚጠብቅ የታመነ አምላክ እግዚአብሔር ብቻ ነው። ከዛም ነው ብዙ ሰዎች በአለም ይደክሙና ግን ማረፊያቸውን እግዚአብሔር ያደርጋሉ። ምክንያቱም እሱ የማይለወጥ ስለሆነ መጠጊያ ስለሆነ ደግሞም ዘላ አለማዊ አምላክ ስለሆነ ማለት ነው። ስለዚህ ከእሱ ጋር መጣበቅን ከሱ ጋር ያለውን ህይወት መለማመድን በዚህ ምድር ብቻ ሳይሆን ዘላቂ እንደሆነ አስበን ይህን ህይወት ዛሬውኑ መጀመር መለማመድ ይኖርብናል። ለዚህ ሲባል በጣም ትልቅ ነገር ማሰብ አይጠበቅብንም። በትንሹ እኮ ነው በቃ ልክ እንደ እንዴት ነው ህፃናት ሲወለዱ በቅፍ ነው አደል ያሉት ቀስ እያሉ ዳዴ እያሉ ምን እያሉ እቃ እያዘው እየተደገፉ ልክ እንደ እድገት ነው። መንፈሳዊ ህይወትም ልክ እንደዛ ነው። በአንዴ ተነስተው መራመድ እንደማይችሉ ሁሉ በአንዴ ተነስተን ፍጹም መንፈሳዊ መሆን ላንችል እንችላለን። ግን ባለን ነገር በጣም በትንሹ ነገር ፕራክቲስ ማድረግ መለማመድ፣ በጥቂት በጥቂቱ ልክ እንደ ህፃን ልጅ እንደ ጨቅላ ልጅ ማደግን መለማመድ ይኖርብናል። ለምሳሌ ለነገ ያለው ንስሐ ካለ፣ ለነገ ያለው ቁርባን፣ ለነገ ያለው ቅዳሴ፣ ለነገ ያለው መንፈሳዊ ትምህርት መማር፣ ለነገ ያለው ጉባኤ ላይ መሳተፍ እነዚ እነዚህን ሁሉ ነገሮች በትንሹ ዛሬውኑ ማድረግ። በጣም የሚያስገርመኝ ነገር ስለዚህ ህይወት፣ ስለመንፈሳዊ ህይወት ስናወራ ያው እግዚአብሔር በተለያየ መንገድ ይጠራል አይደለ ልጆቹንን፣ እና ከዚህ ቀደምም እንዳወራ ነው በደሙ ስለገዛን፣ በቀላሉ ይህንን ግንኙነት ይህንን ከሱ ጋር ያለንን ህይወት በቀላሉ የሚተው አይደለም፣ በቀላሉ የሚረሳው አይደለም። እና በተለያየ መንገድ ይጠራናል። በመጽሐፍ ቅዱስ በትምህርቱ ይጠራናል። በመከራ ይጠራናል። በዙሪያችን ያሉ ሰዎች ሲታመሙ ወይ ሲሞቱ አላ ድንግጥ ብለን ወደ እሱ እንድንመለስ እጅግ በጣም በተለያየ መንገድ ይጠራናል። ይህንን ጥሪ መስማት ነው በቃ ይህን ጥሪ ሰምተን ወደ እሱ ለመመለስ መሞከር። እስቲ እግዚአብሔር ያልጠራን በምን አለ? እውነት ነው የምላችሁ በጣም ቆም ብለን ብናስበው ያልጠራን በምንድን ነው? መከራ ድረስ የሚደርሰው ፈተና ድረስ የሚደርሰው እኮ ከዚህ በፊት የጠራበትን መንገድ እኮ ስለማንቀበል ነው። ስለዛ ባህሪያችን እኛም ደግሞ ስለሚታወቅ የሆነች ችግር ስትደርስብን ፊታችንን ወደ እሱ እንመለሳለን። ስለዚህ በእነዚህ መንገዶች ተጠርቼ የለም ወይ? መቼ ነው ነገ፣ ነገ ማለት መቼ ነው መቼ ነው ፊቴን ወደ እሱ መመልሰው ያን ሕይወት ዛሬ መጀምረው መቼ ነው ብለን ራሳችንን እንጠይቅ። እውነቴን ነው መንፈሳዊ ሕይወት ለነገ የምንለው ሕይወት አይደለም። እና ደግሞ እንደ ጸጸት በጣም ከባድ ነገር የለም። በሕይወት እውነት በሕይወት ኔ በጣም በቃ የሚያስፈራኝ ነገር ቢኖር ጸጸት ነው። አስቡት በቃ እንደዚህ እያለን ለነገ እያለን እያረፈደን እየቆየን መተን እንደተባለው ያ የምንወሰድባት ጊዜ ስትመጣ ነፍሳችን ከኛ የምትወሰድበት ጊዜ ስንመጣ እንዴት ልንሆን ነው? እና መዝገበ ጸሎት ላይ አንብባችሁት ከሆነ መንገደ ሰማይ የሚል ጸሎት ክፍል አለ እና ምንድነው ወደ ሲኦል የምትሄድ ነፍስና ወደ ገነት የምትሄድ ነፍስ የሚኖራቸውን የሰማይ ጉዞ የሚያነሳ ክፍል ነው። እሱን እና በጣም ይገርመኝ ነው። አንድ ጊዜ እንደውም እግዚአብሔር ካለ አንብላችኋለሁኝ። እና እዛ ላይ ምን ይላል ሄደው በአምላካቸው ፊት ይጠየቃሉ አለ። ወደ ሲኦል የምትገባው ነፍስ ከአምላኳ ፊት ትቆማለች፣ ወደ ገነት የምትገባዋ እንዲሁ ትቆማለች። እና ወደ ሲኦል የምትሄደዋ ነፍስ ከአምላኳ ፊት ቆማ ይህንን ባውቅ ኖሮ ወደ ሲኦል መጣል እንዳለ ባውቅ ኖሮ እንኳን አይደለም ገንዘቤን እንኳን አይደለም ራሴን ስጋዬን ለውሾች አልሰጥም ወይ? ቢያጸድቀኝ ኖሮ ስጋዬን እየቆራረጥኩኝ ለእንስሶች አልሰጥም ነበር ወይ? ትላለች እና የነፍስ ጸጸት ደግሞ አስቡት በጣም ከባድ ነው አይደለ? እዛ ፊት ቆመን ወይኔ እንደዚህ በሆነ ኖሮ መጽሐፍ ቅዱስም ላይ ያ ባለጸጋው ሰው ወደ ሲኦል ወርዶ አላዛርን በአብርሃም እቅፍ ሲያዩ በጣም ይቆጫል። ወይኔ ባውቅ ኖሮ እያለ በጣም ይጸጸታል። አለም በቃ እኔስ እሺ አንዴ ሲኦል ገብቻለሁ፣ ግን አብርሃም ወይ እባክህን ለወንድሞቼ ልንገራቸው፣ ሲኦል እንዳለ እንደዚህ አይነት ህይወት እንዳለ ልንገራቸው ብሎ ይላል እና አብርሃም ምን ይለዋል? እነሱ መጽሐፍት አሉላቸው መምህራን አሉላቸው እነሱን ይስሙ ይለዋል እና እዛ የሄደ ሰው ፕሮባብሊ የሚመኘው ነገር ይሄ ነው። አምስት ደቂቃ ኖሮት ትንሽ ደቂቃ ኖሮት ንስሐ ቢገባ መንፈሳዊ ህይወትን ቢለማመድ ቢቆርብ እግዚአብሔርን በየዕለቱ በጸሎት ቢያገኘው ይሄ ነው ምኞቱ። የሁሉም ሲኦል የገባ ነፍስ ምኞት ይሄ ነው እኛ ግን አሁን ጊዜ ተሰጥቶናል ሰዓት ተሰጥቶናል እንዳንጸጸት እንዳንቆጭ እግዚአብሔር ቸር ስለሆነ ጊዜ ሰጥቶናል እድሜ ሰጥቶናል እድል ሰጥቶናል እነዚህ የተሰጡንን መምህራኖቻችንን መጽሐፍትን የምንጠቀምባቸው መቼ ነው እዛ እንደ ባለጸጋ ሰው ከሄድን በኋላ ያ ደግሞ መጨረሻው ምን እንደሆነ አይተናል ጸጸትና ሲኦል መጨረሻ አይኖ አብዝቼባቸዋለሁ በጣም ይቀርበሉኝ እና በጣም ውስጤን ሁልጊዜ ስለሚነካው ራሴንም ሳስብ ትንሽ ቆይቼ ለነገ ብዬ ሳስብ ሁሌ ራሴን ትሪገር የሚያደርገኝ ነገር ስለሆነ ነው ከእናንተ ጋር ላውራው የፈለግኩትኝ። እና እግዚአብሔር ልቦናችንን መልሶ እነዚህን ህይወቶች ለነገ እንዳንላቸው ዛሬ እንድንኖራቸው እሱ ይፍቀድልን። እናንተም ራሳችሁን ፈትሽ ውስጥ ከነዚህ ህይወቶች ውስጥ ለነገ ያላችሁት ህይወት ምንድን ነው? ከነዚህ ከሁለቱ ውስጥ ውጪ ለነገ ያላችሁት ምን አለ? እሱን ኮመንት ላይ ጻፉልኝ። በዚህ ባነሳነው ሀሳብ ላይ ያላችሁን ማንኛውንም አስተያየት ኮመንት አድርጉልኝ፣ እንወያይበታለን። ሌሎችም እንዲማሩ እናደርግበታለን። እግዚአብሔር የምንሰማ ብቻ ሳንሆን የምናስተውል ወደ ተግባር የምንቀይር ሰዎች ያደርገን። እርሱ ከፈቀደ ደግሞ በሚቀጥለው በሌላ ሀሳብና በሌላ ቪዲዮ እንገናኛለን። እስከዛው ሰላም ሁኑልኝ። ሁሌም እንደምንለው ክርስቲያናዊ መንፈሳዊነት ዘለዓለማዊነት ነው እና በይቅርታና በመንፈሳዊ ህይወት አምላካችን እግዚአብሔርን መስለን የምንናፍቃትን ተስፋ የምናደርጋትን መንግሥቱን ለማውረስ የበቃን ያደርገን።